ሀይሚና ብሩኬ ለምን ቀሩ እንዴት ቀሩ ብዙዎቻችሁ ብዙ አይነት ግምት እየሰጣችሁ ነው ቴዲ ፕሮግራሙን አበላሸው ሀይሚ ቀለበቱን መልሳለት ነው ሀይሚ ብሩክን አሳዝነዋለች ምክንያቱም ብሩክ ስቶሪዎቹ እንደተጎዳ እንዳዘነ የሚያሳዩ ናቸው ብዙ አይነት አስተያየት እየተሰጠ ይገኛል እነዚህና ሌሎችን የምናወራበት ይሆናል በእርግጥ ብሩክ የሚለቃቸው ስቶሪዎቹ ፖስቶቹ ምናምን የሚያጠራጥር ነገር አለው። ሲቀጥል ደግሞ ትናንትናም ቃርተዋል። ሶ ይሄና ሌላውን የምናወራበት ይሆናል። እንዴት ናቸው ደህናናችን የኔ ወደች የኔ ማሮች የኔ ፍቅሮች፣ መቼም ከትናንት ወዲህ የተፈጠረው ደስታችን ሳናጣጥም ክው የሚያረግ ነገር ተፈጥሯል። እና በጣም ድብር ነው ያለኝ እኔ እራሱ ትናንት ስለቀሩ ማለት ነው። ምክንያቱም እየጠበኳቸው ነበር እንዲህ ሲመጡ በቃ እንደምን የጠበኩት ሀይሚ የሆነ ምስጋና ፕሮግራሙ የሆነ ሰርፕራይዝ ነገር እንጂ እንደዚህ በዛው ይቀራል ወይ የሆነ ነገር ይፈጠራል በጭራሽ አላሰብኩም እና ብዙዎቻችሁ ቴዲ መቶ ፕሮግራሙን አበላሽባቸው እንዴ፣ ፕሮግራሙን ያበላሽባቸው ሰው አለ፣ ሀይሚ ቀለበቱን መለሰች፣ ፌክ ነው ሲሏት ምና ብዙ አስተያየት እየሰጣችሁ ትገኛላችሁ። በመጀመሪያ ደረጃ ከነሱ ምንም ነገር ሳትሰሙ ብሩክ ተወጋ ብላችሁ እንዳወራችሁት፣ አሁንም ሌላ ነገር ካወራችሁ ቀጣይ የምታፍሩበት ነው የሚሆነው። ምንም ነገር ሳትሰሙ ምንም አይነት አስተያየት ባትሰጡ ጥሩ ነው ብዬ አስባለሁ። በሌላ በኩል ደግሞ እነሱ የቀሩበት ምክንያት እነሱ ራሳቸው የሚያሳውቁን ይሆናል። ከዚ ውጭ በግምት ብዙ ሀሳብ ብዙ አስተያየት፣ በተለይ ደግሞ እርስ በርሳችሁ ምትጣሉ ሌ ብለው የሆናችሁ ቴክቶክ ላይ እንዲሆነ እንዲሆነ እንዲሆነ እያላችሁ እነሱ ሰላማዊ ሊሆኑ ይችላሉ። እርስ እናንተ እርስ በርሳችሁ አትጣሉ። ሌላ ደግሞ በጣም ደስ ያላችሁ አላችሁ። ደስታውን ሳንጨርሰው በዛው ሲቀሩ ገና ምንም ነገር ተፈጠረ ብለው ሳይነግሩን እናንተ ግን የሆነ ነገር ተፈጥሯል እያላችሁ በጣም ደስ ብሏችሁ አለኝ። ምክንያቱም በቃ በቀደም በቃ እንደዛ በመሆኑ አንዳንዶች ስለከፋችሁ ትናንት ደሞ ሲቀሩ የሆነ ተስፋችሁ እንደገና እያንሰራራ ይገኛል። ሰው ብዙ ማተድ ደሳሰቱ እነሱ መጥተው የሆነ ነገር ሳይነግሩን ምንም አይነት አስተያየት ባሰጡ ደስ ይለኛል። እንደ ሀሳብ እናንተ የሰጣችሁት አስተያየት ላይ አሁን ቴዲ መጥቶ ረብሾ ይሆናል ወይም ደግሞ የብሮክ የሆነ ሰው ፕሮግራሙን አበላሽቶባቸዋል ነው እያላችሁ የነበረው። ተበላሽ አይባልም እኮ ኦልረዲ ፕሮግራሙ አልቋል። ኬክ ቆርሳዋለኝ ብዙ ነገር አድርገዋል። ሶ ይሄ ፕሮግራም ተበላሽ አይባልም አልቋል፣ ኦልረዲ ጨርሰውታል። አብረው ዘና እያሉ አሳይተውናል። ምግብ በልተዋል፣ ምናምን ሁሉ ነገር አልቆ ነው ቪዲዮ እየተፈጸመው። ሶ ቪዲዮ ላይ ያልገባ ምንም ነገር የለም ብዬን ማስበው። ፕሮግራሙ ተበላሽቶ ነው ብዬን አላስብም፣ ምክንያቱም እስከሚያልቅ ድረስ ያሳያል ሰላም ባይሆኑ የሆነ ቢጣሉ በመሀላቸው የሆነ ነገር ቢኖር እንደዚ አይነት ቪዲዮ አይሰሩልንም። ገባችሁ ወይተውት ነበር ወይ ፖስት አያደርጉትም ምናምን እንደዛ ነገር፣ ምንም ሆነዋል ብዬ አላስብም። ፕሮግራሙ ላይ ምንም አይነት ቅሬታ ያለኝ ማንም ይመጣል ብዬ አላስብም። ቢመጣም ደግሞ ቴዲ ይቅርታ ጠይቋል። ሶ ይቅርታ ጠይቆ ሌላ ነገር ይፈጥራል ብዬ አላስብም። ሌላ ነገር ቢፈጥርም ብሮ ቅሬታ ይኖራል ብዬ አላስብም። ምክንያቱ በቃ ምን እንደሚፈልግ ተናግሯል። በቃ እሱን ለማናደድ እንዲያው ያን ነገር የሚያደርገው እንጂ ሀይሚ ምንም ነገር አይን እንዳልሰጠችው ቦታ እንዳልሰጠችው ምናምን ተናግሯል። ስለዚህ ቢመጣም ለውጥ ይኖራል ብያላስብም። በእርግጥ እዛ ሙዲያቸው የሆነ ሰው መጥቶ ቢረብሻቸው በጣም ነው የሚያናድደው። ምክንያቱም ለፍቶ ያን ነገር አዘጋጅቶ እሷ ተደብቃ እንድትውል አድርጎ ከዛ በኋላ የሆነ ሰው መጥቶ አስባችሁታል? ያን ፕሮግራም ቢያበላሸው። ሲቀጥል ደግሞ እሱ ራሱ ያን ነገር አውቆ ሊመጣ አይችልም። እንደዛ ሆነ ማለት ከኋላቸው የሆነ ሰው አለ ማለት ነው። እነሱን እየተከታተለ ፕሮግራሙ እንዲበላሽ፣ እንዲጣሉ፣ እንዲጨቃጨቁ የሚያደርጋቸው የሆነ ሰው አለ ብዬ ነው የማስበው። እንደዛ ከሆነ ግን አይሆንም ብዬ ነው የማስበው እና በዚህ በኩል እንደዚህ አይነት አስተያየት ነው ያለኝ። ግን እሱ ይሆናል ብዬ አላስብም። አልቋል። ኦልረዲ ቪዲዮ ተጨርሷል። ሶ እሱ አይሆንም። እንደዚህ አይነት ሀሳብ አይኖራችሁ። ሌላኛው ደግሞ እሱ ሊሆን አይችልም ብዬ አስባለሁ። ሊሆንም ይችላል ግን እስከ መጨረሻው ድረስ ስላየ ነው ቪዲዮውን፣ ምንም አይነት ጥርጣር የሚፈጥር ነገር የለም። ሌላኛው በሀይሚ በኩል ነው ሲቀጥል ማታ ምርጥ በቪዲዮ በሙዚቃ በምንድን ነው በመዝሙር አድርጋ ፖስት አድርጋለች። ስለዚህ በሀይሚ ቅሬታ አለ። ምክንያቱም ቀለበቱን ሲያደርግላት ሳልፈልግ ለምንድነው የምታደረግልኝ ምናምን አለች እያላችሁ ነበረ ሰው። ሀይሚ ደግሞ እንደ ሮታ ጂል አይደለችም ሀይሚና ሩታ የማይገናኙ ሰዎች ናቸው። ገባቸው። ሩታ አብረሽ ወርቅ ሰጥቷት እንደወረወረችው ሀይሚ ከተቀበለች በኋላ መልሳለት ነው። በቃ ከሩታ ጋር እያያያዛችሁት ነው። ተቀብላ ቀለበቱን ከዛ በኋላ አርቲፊሻል ነው ሲሏት መለሰችለት ምናምን የምትሉ ሰዎች መልሳለት ነው፣ አልቀበለውም ብላ ነው። ቆይታ አስተያየት ካየች በኋላ አርቲፊሻል ነው አለችው። በቃ እንደዚህ አትበሉ። እንደዚህ ሲጀመር እሷ እንደዚህ የሆነ ገንዘብ የሚያታልላ ሴት አይደለችም። ገብቷችኋል አይደለም? ወርቅም ሆነ አርቲም ሆነ ዋናው ነገር ፕሮሚስ ሆኖ አይደለም። ስለዚህ ስጦታ ስጦታ ነው። ለምን አርቲፊሻል ለምን የአዳባሪ ገመድ አይሆንም? ዋናው ነገር ፕሮሚስ ሆኖ ገባችሁ። ስለዚህ ሀይሚ እንደዚህ ገንዘብ ለምን ወርቅ አልሆነም ብላ ብሩክን የምታስጋፋ የምታሳዝን አይደለችም። ምክንያቱም ብሩክ የሚያደርገውን ስቶሪ እያያችሁ ብዙዎቻችሁ ሀይሚ ላይ እየፈረዳችሁ ነው። ሀይሚ እንደዚህ አድርገው ይሆናል አስከፍት ይሆናል ምናምን ይሆናል ሳይሆን በቃ ሆኖ ካላየነ ከነሱ ካልሰማነ ከዛ ሁኔታዎችን አይተን አስተያየት ብንሰጥ እንጂ ገና አሁን ገና ብሮኬ የሚያሳዝን ስቶሪ ፖስት አድርገና ከሀይሚ ጋ ነው። ግድ ከሀይሚ ጋ እኮ ላይሆን ይችላል የተፈጠረው ነገር ከሀይሚጋ ላይሆን ይችላል። ከሌላ ሰው ጋር ሊጣላ ይችላል ምናምን ምናምን ሰው ከሀይሚ ጋር ብቻ አታያይዙት። ብሩክ የሆነ ነገር ሲሆነው ከሀይሚ ጋር ተጣልቶ ምናምን ላይሆን ይችላል። ምክንያቱም በቀደም ሀይሚ እንዳለችው የሆኑ ብዙ ሰዎች ሊፈልጉት ይችላሉ፣ የሆነ ነገር ሊያደርጉት ይችላሉ። በተለይ ለሀይሚ እንደዚህ ሲያደርግ ብዙ ሰዎች በእሱ ላይ ጥላቻ ሊያሳደር ይችላል። ሲቀጥል ደግሞ እንዲለያዩ የሚፈልጉ ሰዎች እንደዚህ አብረው ሲያዋቸው ሊናደዱባቸው ይችላል። ሰው ብሩክን ብዙ ሰዎች የሆነ ነገር ማድረግ ሊያስቡ ይችላሉ። እና ከሀይሚ ጋ ብቻ ነው ብዬ አላስብም። የሆነ ሰው ከሰው ጋር ሊጣላ ይችላል። ሰው ከሀይሚ ጋ ላይሆን ይችላል ሌላ ሰው ጋር ተጣልቶ ምናምን ይሆናል ብዬ ነው ማስበው። ብቻ የሆነ ነገር ሊኖር ይችላል። የቀሩበት አንደኛ የሆነ ነገር ሲፈጠር ይጠፋሉ ነገሮችን በዛው ፈታው ለመምጣት እዚህ ጋር ሚዲያ ላይ አምጥተው ላለማባባስ በዛው ይጠፋሉ። ሰላም ካልሆናችሁ ደግሞ ካልተመካከራችሁ፣ ካልተነጋገሩ ቪዲዮ መስራት አይችሉም። ሲቀጥል ደግሞ ከትናንት ወዲያ ያን ሁሉ ዲኮር ሲያደርጉ ያሁሉ ቪዲዮ ተቀርጾ ከዛ ኢዲት ተደርጎ ምናምን እስከ ማታ ምሽተው ያሁሉ ፕሮግራም በጣም እንደሚያደክም ማወቅ አለባችሁ። በጣም ነው የሚያደክመው። ሶ ድካም ሊሆን ይችላል። ደክሟቸው እረፍት ማድረግ ፈልገው ሊቀሩ ይችላሉ። ሲቀጥል ደግሞ እኛን ማወዛገብ ይፈልጋሉ። አንዳንዴ ማምታታት ይወዳሉ። እኛን ማወዛገብ ይፈልጋሉ። እኛ ስለምንወዳቸው በቃ በጉጉት እንድንጠብቃቸው የሚያደርገን አንዳንድ ነገሮችን ተንኮስ ማድረግ ይወዳሉ እና ምንም ነገር እንዳልተፈጠረ እኔ ተስፋ አደርጋለሁ። አትደሳሰቱ ምናምን ምናምን። በደስታ ዛሬ እንደሚመጡ እርግጠኛ ነኝ ግምታችሁም ሁሉም ግምታችሁ ትክክል እንደማይሆን ነው የምነግራችሁ ባሪፍ ቪዲዮ ነው የሚመጡት ምክንያቱም ከትናንት ወዲያ እንደዛ ደስ ብሏቸው የሚዋደዱ ሰዎች ምንም ነገር ቢፈጠር አይለያዩም ገባችሁ ካሁን በፊት ስንት ነገር አሳልፈው አንድ ላይ የሆኑ ሰዎች ገና ትናንት አንድ ቪዲዮ አልሰሩም ብላችሁ ተለያዩ ቀረ ካላስከሰረ ይሁን በቃ ብዙ ብዙ ነገር ማለት አያስፈልግም ምክንያቱም ነገ አብረው ሊመጡ ስለሚችሉ ልክ ከአሁን በፊት አሽቃብጣችሁ አሽቃብጣችሁ እንደከሰራችሁት፣ አሁንም ደግሞ አታሽጋብጡ። ወይኔ አሮጌቶቹ ወይኔ አሮጌቶቹ እናንተ እንደ እንዶ እየትልቅ ትንሽ እኮናችሁ። የምሬን እኮ ነው። ላይብ ተጥሎ የብሮኬ ወርቅ አርቲ ነው አይደለም እያሉ እየተከራከሩ ይጣላል። ምን አገባችሁ? እኔ እኮ በጣም ይገርመኛል። እንዴ ምን አይነት ሰዎች ናቸው ግን ጋይስ እነሱ ለሚያጌጡበት እናንተ መከራከራችሁ ምን? እኔ እኮ በጣም ይገርመኛል። ሀበሻ ሲባል ያልበለውን ነው የሚያክ። እኛ የምንፈልገው ተንበርክኮ ቀለበት እንዲያደርግላት እንጂ አርቲ ነው ወርቅ ነው የሚለውን ነገር ምንም ቦታ የለኝ። ምን የውነት ለመናገር የፈለገ አርቲፊሻል ለምን አይሆንም? ዋናው ነገር በቀለሷ ያለውን ክብር ማሳየቱ ነው። ገባችሁ? ፍቅር በገንዘብ የሚተመን ነገር አይምሰላችሁ። ከገንዘብ ጋር የምታያዩ ብዙ ሴቶች አላችሁ። ገንዘብ አምላኪዎች ማለት ነው። ፍቅር በገንዘብ አይታመንም። በነገራችን ላይ በወርቅ በብር በምናምን አይደለም። ዋናው ነገር እምነታቸው፣ መተማመናቸው፣ ለእሱ ያላትን ቦታ ማሳየቱ እሷም ለእሱ ያላትን ቦታ እንጂ ወርቅ ምናምን እያላቸው አትበጠራረቁብን። ሰላም ነው የሚመጡት ዛሬ በእርግጠኝነት ማለት ነው።